ገንዘቦቻችሁ የሚፈልጉት ምንድን ነው ብለን ስንመለከት፣ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር የሚል አሁን እዚህ አረብኛ ቃል ላይ የለም ላሳያችሁ፣ እንደሌለ ላሳያችሁ። የኢትዮጵያ ሙስሊሞች በነገራችን ላይ በጣም አጭበርባሪዎች ናቸው። በጣም ለምን ካላችሁ፣ ለምሳሌ አረብኛው ላይ ምን ብሎን ያስቀመጠው ምህር ብሎን ያስቀመጠው ወይስ ምንድን ነው የሚለውን ላሳያችሁ። ለምን አጭበርባሪዎች ናቸው እንዳልኳቸው ማለት ነው። ይሄውላችሁ ኡጁራሁና ክፍያ ክፍያ፣ እቺ ሴት ከተጠቀመባት በኋላ የሚከፍላት ክፍያ አለ። እሱም የምን ክፍያ ነው የተዋዋለችበትን? ሙታ ማለት ሙታ፣ ለምሳሌ ለሶስት ቀን ለአራት ቀን። አሁን ቅድም ያልኳችሁ፣ ለምሳሌ አንድ ወንድ ልጅ ወደ ካናዳ ለስራ ቢሄድ ኢትዮጵያ ካለችው ሚስቱ ጋር ግንኙነት መፈጸም ስለማይችል እዛ የሄደበት ካናዳ ለሶስት ቀን ሴትን ልጅ እንደዚህ ከፍሎ መገናኘት ይችላል ውጁረሁና የሚለው ክፍያ ነው ስለዚህ በገንዘቦቻችሁ ለእናንተ ልትፈልጉ ተፈቀደላችሁ አለ በገንዘብ የሚፈልገው ምንድነው ሴትን በእርሱም አለ ለእናንተ ተፈቀደላችሁ ካለ በኋላ ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምን ያላችሁባቸውን የተጠቀማችሁባቸውን የተጠቀመባት ሴት ከዛስ ምኗን ይሰጣታል ክፍያዋን ጆራሁና ምሕር ብለው ያስቀመጡት፣ ይሄ ውሸት ነው ሲጀመር። እዚ ጋ ስለ ኒካ አይደለም የሚያወራው። ምሕር የሚመጣው የኒካ ጋብቻ ሲመጣ ነው ሲጀመር። አንዲት ሴት በኒካ ስታገባ ኃላፊነት ቤተሰብ መኖር አለበትም ጭምር። ቤተሰብ ከሌለ ኒካ ልታስራ አትችልም፣ አንዲት ሴት። ይሄ ሁላችሁ ሙስሊሞች ምታም። እዚጋ ግን በገንዘቡ ፈልጎ አግኝቷት ከተጠቀመባት በኋላ የሚከፍላ ክፍያ አለ። እዚጋ ስለ ኒካ የሚያወራበት አንድም ክፍል የለም። ምህር ብላችሁ ግን እዚጋ እጁረሁነ የሚለውን ምህር ብላችሁ እዚጋ በአማርኛ አስቀመጣችሁት። እጁረሁነ ማለት ክፍያ ነው የሚከፈላት አንዲት ሴት ከተጠቀመባት የሚከፍላት ክፍያ ማለት ነው። ለዛ ነው በዚህ ሀዲስ ላይ ይሄ ሀዲስ ታስታውሱታላችኋ። ሰሒ አልቡኻሪ ሴቶች ነው ቀላ አራት ቀን ተከራዩት። ይህቺን ሴት ጠየቋት፣ ከአንቺ ጋር ራሳችን ለአንቺ ልናቀርብ እንፈልጋለን ብለው ጠየቋት። ምን ትሰጡኛላችሁ አለቻቸው። አያችው፣ ደሞዟን ጠየቀቻቸው፣ ክፍያዋን ጠየቀቻቸው። ምን ትሰጡኛላችሁ ብላ ስትጠይቃቸው ከአባችንን አሏት። ከዛ እስከ ሁለቱ ወንዶች መረጠች እና ምት ከምትፈልገው ወንድ ጋር ሶስት ቀን አደረች እና ተሰናበታት ማለት ነው። ይሄ ነው ሱራ አራት ሀያ አራት የሚናገረው ኢማጅን አንቺ ለሶስት ቀን ወንድ ልጅ እንዲከራይሽ ቁርአን ያዛል። ከዛስ መተሽ እስልምና ከበረኝ መተሽ እስልምና ለእኔ ትልቅ ክብር ሰጠ። አይሻ ግን ምን ትላለች? በዘመኑ አረ እንደው እንደኛ እንደ ሙስሊሞች እኮ የሚቃጠል የሚሰቃይ የለም። ምን አለች? እንደ አማይን ሴቶችን የሚሰቃዩ ሴቶች አላየሁም እስክትል ድረስ ነው የሴቶችን ስቃይ መሰከረችው። የአሁን ሙስሊም ሴት ግን እስልምና ለእኔ ክብር ሰጥቶኛል ብላ ትከራከረናለች። እኔ ኮንፊደንሳችሁን አደንቃለሁ ባይዘው እና ቀጥሉ። ብዙ ማንሳት ይቻላል። ቃሎት ያሰማለን፣ ኔ ውድ ቃሎት ያሰማለን። እና ለባካችሁ ባካችሁ በተለይ እስለምና ለሴት ልጅ ክብር ሰጥተዋል ብላችሁ የምታስቡ እስለምናችሁን ላይ ቆማችሁ ስለ እስልምናችሁ አስረድሩ ማለት በመጽሐፍ ቅዱስ የምታነሱ ቁራናችሁ ላይ እና ሀዲሶቻችሁ ላይ የተጠቀሰውን ነገር ምንም አይነት ነገር አይቀይረውም። ስለዚህ እባካችሁ አሁን ይግባ። አይደለም አማይ፣ አዎ መግባት ትችላሉ። እያነሳችሁ ሀሳቦች፣ በዝርዝር በጣም ብዙ ሀሳቦችን አስታለች። እና ይሄንን ሀሳብ ደግሞ እስልምናችን ላይ የለም፣ ይሄ እንደዚህ አይደለም የሚለው እስልምናችን ለሴቶች ክብር ሰጥቷል። ብላችሁ የምታስቡ ካላችሁ ወይም ደግሞ እንደዛ ነው ብላችሁ በማስረጃ ማሳየት መወየት የምትችሉ ካላችሁ ግቡ። ቢ አባይ ሙስሊም ነህ? ቢ አባይ አይ ቲንክ አልገባም መሰለኝ። እና ካላችሁ ላኩ ከታች ስልጽፉ እያየው ስለነበረ እታቸው ናችሁ ከምትጽፉ ገብታችሁ አንዳንድ ነገር ብትሉን መልካም ነው ብዬ አስባለሁ። እኔ ፐርሶናሊ እና ደግሞ ያው እስልምናን ለማወቅ ወይም ደግሞ እስልምና ለሴቶች ያላቸውን ክብሮች ለመረዳት በሻሪያ የሚተዳደሩ ሀገራት ላይ መሄድ ለእናንተ ብትሄዳችሁ ብታዩ ምንድን ነበረ ስሙ? በጣም ግልጽ ማሳያ ነው ሴት ልጅ ለእስልምና ያላትን ቦታ ማለት ነው። እና እኔ በጣም ግን የኢትዮጵያ ሙስሊሞች መታሳዝኑኝ እኛ ጋር መታችሁ፣ እዚ ጋር የሌላትን ክብር ከምታሳዩን ይልቅ የምር እስልምናችሁ ለሴት ልጅ ክብር ከሰጠ እና ሀዲሶቻችሁና ቁራናችሁ ላይ ተጠቀሰው የሚለው እንደዛ ካልሆነ ለምን ፓኪስታን ውስጥ በአመት አንድ ሺህ በላይ የሆኑ ሴቶች ህይወታቸውን ያጣሉ? ኦነር ኪሊንግ በሚባል ማለት ነው እሱንም ለምንድን ነው በወንድሞቻቸው አባቶቻቸው ምን ይገደላሉ? ክብራችንን አስጠጣለች ተብሎ ያለምንም ማስረጃ ማለት ነው። በቅርብ ጊዜ ነው በ2016 17 ላይ ታላቅ አምስት ተነስቶ ነበረ። ኢራን ውስጥ የደንብ አስከባሪዎች የምናደርገው ሴት ልጅን ገለው ሂጃብን በስክክል አላደረግሽም ብለው ማለት ነው። ስህተቶቻችሁን ራሱ የምታስተካክሉበት የለም። አሁን ደግሞ አፍጋኒስታን ታሊባን ሙሉ ሲቆጣጠር እንግዲህ ሴት ልጅ ከአራተኛ ክፍል በላይ እንዳትማር ተደርጓል። እና ደግሞ በቅርቡ ነው የከፍተኛ ትምህርት ራሱ ሳውዲ ውስጥ የተጀመረው። ከዛ በተጨማሪ ደግሞ ኢቨን አሁን ሳውዲ ውስጥ በእርግጥ እየተስተካከለ ነው፣ ግን ምንድን ነበረ ህጋቸው የሚለው ሴት ልጅ ያለ ሚል ጋርዲየንሺፕ ማለትም የወንድ ልጅ ጥበቃ ሳይኖርባት ምን አትልም ነበር ነው የሚለው። የሕክምና እርዳታ ራሱ ማግኘት አትችልም ነበር ነው። ስለዚህ እናንተ ለምንድነው የልጆች መብት ጥሰትን ማትከራከሩላቸው? የምርም ስለምናችሁ እንትን የሚል ለፍልስጢን ትጮሁ አይደለም ህይወታቸው ተጣሰ መብታቸው ተጣጣዘ በእስራኤል ተጠቆ ብላችሁ። ስለዚህ ለምንድነው ህይወቶቻችሁ፣ ደምና የህቶቻችሁ ለቅሶ ለእናንተ የማይገዳችሁ ወይስ የምርም ስለምናችሁ? እናንተ ለፕሮፖጋንዳ ነው ሴሌት መብት ተከብሯል ብላችሁ የምታወሩት። ስለዚህ ያላችሁ የምትነግሩንና እስልምና ላይ ያለው ሪያሊቲ ማለትም እውነታ የተለያየ ስለሆነ እባካችሁ ገብታችሁ አስረዱን። እና ቅድም የገባኸው ልጅ አሁን ማራት ትችላለህ፣ ስለ እስልምና ልታስረዳት እንችላለን። እንደዚህ ትፈላላችሁ ምናምን፣ ጊዜ የለንም። አሁን የቅድሙ የተጠየቀውን ጥያቄ ስለምነስ ልጅ አክሯል የሚለው ላይ መመለስ ይችላለን። መመለስ እችላለሁ፣ ግን ንጽጽር ከሆነ አነጻጠርስ አውር ንጽጽር ማለት ገብቶች አለልንጽጽር አይደለም። አልገባኝም። ልንገር ንጽጽር ሁለቱንም ሰው መያዝ ያለበትን ነገር ሳይዝ ይወጣል። አሁን እየተነሳ ያለው እስልምና ስለሆነ ስለ እስልምና ለማውራት ማውራት ትችላለህ። እስልምና ላይ ቆመ ማስረዳት ትችላለህ፣ አትችልም? ለምን ነው እንትን ምት እንደ አወራ እኮ ነው። በንጽጽር ከተነሳ አሁን ሁለታችሁም እሱ የተነሳችሁ ደግሞ የነሳችሁ የእስልምና ላይ ያለ ሀሳብ ስለሆነ ሰው ደግሞ እዚህ ጋራ ወደ ሶስት መቶ አርባ አምስት ሰው አለ ቀልድ አይደለም። ስለዚህ አንዱን ሀሳብ ይዞ በስርት መውጣት ስላለበት አንተ እስልምና ዲፌንድ ማድረግ የምትችል መከላከል የምትችል ማማ ያነሳችሁ ሀሳቦች የተሳሳጣ ናቸው ብለምትል ከሆነ ቀጥል አዘርዋይስ ግን እኛ ጊዜ የለንም። ወንድም አለም ወደ ሌላ ሰው እሱ ችግር የለውም። ያለውን ነገር ሻለው። ግን የማነጻጸር ከሆነ እኩል አድርጌ ለማውራት ነው። ክርስትና ላይ ጥያቄ ከሆነ የእስልምና መልሰና መጠየቅ ፈልጋሉ ትላለ ስታነሳለ ትጠይቃለ። አሁን የምልህን እያዳመጥከኝ ነው። እኔ አንድ ነገርን ደጋግመህ ስለነገርከኝ ያለውን ነገር አይቀይረው። ስለዚህ አሁን እስልም ስለ እስልምና ልታውራ ትችላለ። አትችልም ጠላል እኮ ነው። ማትችል ከሆነ ማውራት ታፍሪ ያለሽ ነው ወይ? ችግር የለውም። እኩልም ፈራሽ ስለእምነትሽ ምናምን ነገር እንዲያክል መፍራት ምንድን ነው? ኧረ ተይ ተይ እኔ ባካችሁ እኔ ለእንደዚህ አይነት ነገር ሰዓት የለኝም እና እስልምናችሁ ላይ ቆማችሁ መመለስ የምትችሉ ቆማችሁ መልሱ ስለ ክርስትና አልተነሳ መጽሐፍ ቅዱስ አልተከፈተም አይደለም ስለዚህ የእናንተ መጽሐፍትን ነው እህታችን ገልጣ እያስረዳችሁ ያላችሁት ለምንድን ነው ይህን ያህል ስለ እስልምናችሁ እስልምናችሁ ላይ ኮንፊደንስ ኖራችሁ በራስ መተማመም ኖራችሁ ማውራት ያቃታችሁ ለምንድን ነው እንደዚህ የምትጨነቁት ውጡ ከእስልምና ኦማይ ጋድ ይቅርታ። ማመይ ማይክሽ ነው የሚታርክሽ ነበር አላየው ወፍ የሚባለውን የማይሰማም እኮ በመጀመሪያ እስልምናው ላይ እናወራና ከዛ ወደ ክርስትናው ትመጣለ እየተባለ ፈራች እያለ የፈነጫ መብት ማለት እኔ ምንድን ነው እንደዚህ ራስ መተማመናቸው፣ ግን ከውስጣቸው ብን ብሎ ይጠፋው ማለት የፈሪዱላ አረጉት እኮ እግዚአብሔርን። የፈሪዱላ የፈሪዱላ ታውቂያለሽ በርቀት ነው ቁርሃን ላይ እንድንድ ይችላል መጽሐፍ ቅዱስ ቁርሃን ላይ እንደዚህ እንደዚህ ይላል መጽሐፍ ቅዱስ። አዎ በጣም በጣም የሚያሳዝን ሁኔታ ላይ ነው ያላችሁት። ኦነስሊ በጣም የሚያሳዝን ሁኔታ ነው ያላችሁት። ማለት ሜቢ አንዳንድ ስለማታውቅ ይሆናል እንጂ፣ አሁን ኖርማል ውይይቶች ላይ የምትጠየቁትን ነው እንጂ ታርጌት አርጋችሁ የምትመልሱት የማትጠየቁትን ያልተነሳ ሀሳብ ያለበትን ይዛችሁ መዛችሁ መታችሁ ልታወሩት ማንም አያዳምጣችሁም በነገራችሁ ላይ እና እባካችሁ ጊዜያችንን ባታ ባታባክኑ እንደዚህ ደግማ ይህ ሁሉ አብራርታላችሁ ኢብን የተብራራውን ነገር ራሱ መለስ ብላችሁ እሷ የተናገራችሁን ነገር ለመቀልበስ ለመሻር ይሄ ትክክል አይደለም ለመናገር ራሱ እሷ ጋር የመቆም ራሱ ራስ መተማመን የላችሁ። ይሄ ደግሞ እያየን ያለው ሪያሊቲ ነው። ስለዚህ እባካችሁ እስልምናችሁ ላይ ቆማችሁ ለመመለስ የራስ መተማመናችሁን በመጀመሪያ ብታዳርበሩ ጥሩ ነው ብዬሽ አስባለሁ አይመስልሽም ማማዬ? ኮርስ በትክክል ሶላር ሙስሊም ነው። ወረደ ገባ የሚለውን ሳልጨርስ ወጣ። በንፅፅር መልክ የምትሉ አሁን፣ ንፅፅር አይደለም። ንፅፅር ማለት ራሱ ኢብን እኛ ሀገር ራሱ ያለው እየተደረገ ያለው ንፅፅርነት ራሱ በጣም የእናንተ በተለይ እናንተ ንፅፅር እናደርጋለን ብላችሁ የምታስቡት ሙስሊሞች በጣም የምታደረጉበት መንገድ ራሱ በጣም አስቂኝ ስለሆነ ነው ልጁን ያስቆምኩት። መጽሐፍ ቅዱስ እና ቁራን ፍጹም የተለያዩ መጽሐፍት ናቸው። በውስጥ የያዙት ይዘታቸው ራሱ አመጣጣቸው ስለ መጽሐፍቶቹ ምንነት ራሱ ስናወራ ፍጹም የሚነጻጸር ነገር አይደለም። የሚነጻጸር ነገር አይደለም ማለት ምንድን ነበረ ስሙ አህያን ካህያ እንጂ ፈረስ ከፈረስ ፈረስ ካህያ ላይ ዩዝን ካራክተሪስቲክሳቸው ኔቸራቸው ራሱ ምንም አይገናኝም። ሰው የማይገናኝ ነገር ባትቀላቀሉ። መጽሐፍ ቅዱስ ላይ ሴት ልጅ ላይ ተሳሳተ ነገር አንስተዋል ብላችሁ የምታስቡ ከሆነ መታችሁ ጠይቁ። ይኸው ቁጭ ላለችሁ አትጠይቅ እኮ አልተባልክም ግን ለምን ለምን እንደዚህ ተረብሸ ቁርሃን ላይ መመለስ እንዳልፈለክ ግን እኔ ስቲል አልገባኝም። ኤኒዌይስ አሁን የምችላለው ምትል ከሆነ እኔ ላስገባ ዝግጁ ነኝ። ግን እኔ ሀተታ ምናምን ፐርሰናሊ የሁላ ሰዓት ተቀምጣ ስንት ሰዓት ሶስት ሰዓት ሆነና ማመኝ አራት ሰዓት ከአንድ ሰዓት ጀምሮ እና የእሷንም እንትን አትበሉ፣ የእሷንም ጊዜ አታባክኑባት፣ አታባክኑባት። በጣም ብዙ ሀሳቦች እኳ አንስታለች ምንገርማችሁ። አንዱን ሀሳብ ግን ለምን እንትን ለማለት ወይስ ትክክል ነን ትክክል ነን እንበል እና እንለፈው እና ከዛ እናንተ ያላችሁ ትክክል ናችሁ። ከዛ በኋላ ግን ስለ መጽሐፍ ቅዱሳችሁ ላይ ግን ጥያቄ አለን በሉና ጥያቄዎቻችሁን በጥቅስ መልስ እስከምታስቀመጡትን አንሱ አንሱ። እንደዛ ማድረግ ይቻላል አይደለም ማማይ? አዎ፣ በነገራችን ላይ በእኛ በክርስትና በክርስቲያን ሴቶች እንደው መጽሐፍ ቅዱስ ይጨቁናቸዋል ብላችሁ የምትሉት በእንትን የምትጠቅሱት ካላችሁ መታችሁ ትጠቅሳላችሁ። በመጀመሪያ ግን ይሄንኛው ያልተሳሳታችሁም የተናገራችሁት በመሆኑ ትክክል ነው ብላችሁ ስታልፉ ማለት ነው። አይ፣ አይደለም ከተባለ ደግሞ ይከፈታል። እና ላይክ እንደዛ ግን የሚያደርጉ ይመስልሻል ታንዬ ወይት? ስህተታቸውንም እኮ አልተቀበሉም እነዚህ ሰዎች መጽሐፋቸው ላይ ሆኖ መመለስ አልቻሉም። ምን ይሻላቸዋል? በምን መልኩ እንርዳቸው? ግን አሁን እኔ እንደዚህ አይነት ከትምህርት ይልቅ የስነ ልቦና እርዳታ የሚያስፈልጋቸው አይመስልሽም እንደዛ እየተረዳሁት ያለሁት እንደዛ ነው። ኦፊንድ የምትሆኑ ካላችሁ ኦነስትሊ ይቅርታ፣ ግን እንደዛ እየመሰለኝ ነው ነገሩ። ዘይነብ መታልሻለች ሃኒ፣ ተቀበያት። ዘይነብ ዘይነብ አለሽ?